አይነ በሲሩ አፍቃሪ ከሚለው ታሪክ ከክፍል 39 የቀጠለ ይገሉልሻል፣ አለ። እማ ደነገጡ። አንተ ሰይጣን፣ እንደው ምን አይነት ሰይጣን ነህ! ሰይጣን እንኳ የሚቀናብህ ጭራቅ ነህ፣ አሉት። ኤልያስም በይ በይ፣ የሚጠበቁ ስድቦች ናቸው። ለማንኛውም አልሰማሁም እንዳትይ፣ በየዋህነቴ መረጃ ልሰጥሽ ብዬ ነው የደወልኩት ብር ለማፈስ እንደዚህ ፍርድ ቤት ለፍርድ ቤት ከመሽከርከር ልጅሽን ማዳን ይሻልሻል። በይግቢና አሁን ለሁሉም ነገሪያቸው። ሀሀሀሀ ብሎ ስልኩን ጠረቀመው። እማ በድንጋጤም በብሽቀትም በንዴትም ውስጥ ዋለሉ። ግን አንድ ሀቅ አለ፣ በልጃቸው ተሸንፈዋል። እሱ ከሚሞትባቸው ፍርዱ ቢቀር ይሻላቸዋል። የእናትነት አንጀታቸው ስለማይቆርጥላቸው ወደ ቤት ገብተው እነ አህመድ እነ ማሜን ነገ ፍርድ ቤት እንቅር ብሎ ለማሳመን ወደ ቤቱ ተንደረደሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድን የተከበራችሁ የቻናሌ ቤት ሰዎች ሰላም፣ እንዴት ናችሁልኝ? አልሐምዱሊላ እኔ በጣም ሰላም ነኝ። እንዴት ተለመደ ወደ ቻናሌ በአዲስ ቪዲዮ ተቀይ ተከስቻለሁ። አብራችሁ ቆዩ። መሪየም አንዴን ስልክ ደጋግማ እየሞከረች ነው፣ ግን አይሰራም። ይህንን ያዩት አባቷ እስካሁን አልተነሳልሽም እንዴ ልጄ አሏት። መሪየምም አዋባ አያነሳም ሜሴጅ ብልክለትም አይመልስም። እንግዲህ እስከ እኩለ ሌሊት ደውይለትና እስከሳ ድረስ ማይመልስ ከሆነ ንጋት ላይ የራሳችንን ውሳኔ እንወስናለን። የፍርድ ቤቱ ቀጠሮ ስምንት ሰዓት ስለሆነ ከጠዋት ጀምረሽ እንደ አዲስ መረጃዎችን ታሰባስቢያለሽ፣ አሏት። መሪየምም እንዲያባ በጣም ከባድ እኮ ነው። እጅግ በጣም ብዙ ማስረጃዎች እኮ ናቸው ጠበቃው መስፍን ጋር ያሉት አለቻቸው። አሁን ጠበቃው መስፍን አንቺ ምንም አይነት ማስረጃና መረጃዎችን ለመሰብሰብ መልፋት አይጠበቅብሽም እኔ አጠንክሬ አመጣልሻለሁ ብሎ አዘናግቶት አዘናግቷት በመጨረሻው ቀን በአስራ አንደኛው ሰዓት ስልክ ማንሳቱን አቆመ። እሱ የሚሰራውን ሰርቶ ለሚፈልገው ሰው ለተሸጠለት አቀብሎ ነውና መሪየም ያለመታከት ስልኩን መደወሏንም ቀጠለች። አሁን ከቀኑ ስምንት ሰዓት ሆኗል። ፍርድ ቤቱ በሰዎች ተሞልቷል። ኤልያስ እና ጠበቃው መስፍን የፍርድ ቤቱ የፊተኛው ወንበር ላይ አጠገብ ለአጠገብ ተሰይመው ተቀምጠዋል። ከነ እማ ከነ ማሜ አንድም የመጣ ሰው የለም። በዚህም ኤልያስ እና መስፍን ስራቸውን በብቃት እንደተወጡ ተሰምቷቸው እርስ በእርስ ይመሰጋገናሉ። ከጥቂት ደቂቃዎች በኋላ ጠበቃው የዕለቱ ዳኛ ብቅ አሉ። ዳኛው ሲገቡ ሁሉም ከመቀመጫቸው ተነሳ። ዳኛው ወንበር ዙፋናቸው ላይ ሲቀመጡ ታዳሚውም ተቀመጠ። ዳኛው ወንበር ዙፋናቸው ላይ ሲቀመጡ ታዳሚውም ተቀመጠ። ዳኛው መነጽራቸውን ካደረጉ በኋላ የዛሬው የመጀመሪያ ችሎት የነ ኤልያስ ጉዳይ ስለሆነ ዶሴውን ገለጡት። ለጥቂት ሰከንዶች ካነበቡ በኋላ እንዲህ ሲሉ ንግግር ጀመሩ ተከሳሽ አቶ ኤልያስ ተገኝቷል አሉ ኤልያስም አሁን ተገኝቻለሁ ሲል መለሰ ከሳሾች ተገኝተዋል አሉ ዳኛው ምላሽ የሚሰጥ የለም የከሳሽ ጠበቃም የለም አሉ አሁንም መልስ የለም የከሳሽ ምስክሮች አልተገኙም አሉ ዳኛው ምላሽ የሚሰጥ የለም ከሳሾችን ከሳሾችን ማለትም የነ አህመድን እንዲሁም የምስክሮችን የነ ኡማን ስም በተደጋጋሚ እንዲጠራ አደረጉ። ግን ዝም ጭጭ አለ። ምላሽ የለም። ዳኛው ቀጠሉ። እንግዲህ ከሳሾቹም ሆነ ምስክሮቻቸው ስለሌሉ ሌላ ቀጠሮ ለመስጠት እገደዳለሁ አሉ። በዚህ ላይ ተከሳሽ የምትለው ነገር ይኖራል ሲሉ ጠየቁ። ኤልያስ ከመቀመጫው እየተነሳ አመሰግናለሁ፣ ክቡር ፍርድ ቤት አው እምለው ነገር አለኝ። ተጨማሪ ቀጠሮ እንዳይሰጥ እላለሁ። ምክንያቱም ይሄ ጉዳይ ለረጅም ዓመታት እዚህ ድረስ ሲንከባለል መጥቷል። ከሳሾችም ሆነ ምስክሮቻቸው በእኛም ሆነ በተከበረው ፍርድ ቤት ላይ መላገጥ በሚመስል ደረጃ ተደጋጋሚ ጊዜ ባለመገኘት የኔንም የክቡር ፍርድ ቤቱንም ውድ ጊዜ እየሰው ይገኛሉ። ስለዚህ ዛሬ በተቀጠረው መሰረት አሁኑ ብይን ተሰጥቶን ውሳኔው ተነግሮን የምንሰናበት ሁኔታ ቢመች እላለሁኝ አመሰግናለሁ። ብሎ ተቀመጠ። ዳኛው መልካም ካሉ በኋላ እስክሪብቶቻቸውን አንስተው ደሴው ላይ መጻፍ ጀመሩ። የክስ መዝገቡ ላይ ጽሑፍ ይጽፋሉ። ለትንሽ ደቂቃዎችም ጽሑፍ በመጻፍ ቆዩ። ኤልያስና መስፍን ጽሑፉን ጨርሰው ቶሎ ብይን እስኪሰጡ ድረስ ተጣድፈዋል። አንዳች የተለየ አጋጣሚ ተፈጥሮ ነገሩ እንዳይቀለበስ በፍጥነት እንዲሆንላቸው እየተቆነጠነጡ ነው። ዳኛውም መጽሐፋቸውን ጨርሰው ቀና አሉ። በመዶሻቸው ጠረጴዛውን አንድ ጊዜ መትተው ውሳኔ ሲሉ አሰሙ። ይህኔ ታዳሚው በሙሉ ውሳኔ ለማድመጥ ከመቀመጫው ብድግ ጋለ። ዳኛው ውሳኔያቸውን እንዲህ ሲሉ ማሰማታቸውን ጀመሩ። በአቶ ኤልያስ የክስ መዝገብ ላይ ክሱን ሲመረምርና ግራ ቀኝ ሲያዳምጥ የነበረው ፍርድ ቤት በዛሬው ዕለት በዚህ መልኩ ውሳኔ ይሰጣል ብለው ውሳኔውን ማንበብ ጀመሩ። ብይኑ ለመስጠት ወደ ቀጣዩ ቃላቸው በመንደርደር ላይ ሳሉ አንድ ድምጽ ከፍርድ ቤቱ በር ተሰማ። የተከበረው ፍርድ ቤት፣ የተከበረው ፍርድ ቤት፣ እያለች አንድ ሴት ከበሩ ብቅ አለች። ይህች ሴት መሬም ነች። ፊቷ በላብ ተጠምቆ እያለከለከች ወደ ፊታቸው ወንበር ተንደረደረች። ታዳሚው ያጉረመርም ጀመር። ዳኛውም ውሳኔያቸውን ገታ አደረጉና ቀና ብለው ተመለከቷት። ያውቋታል። ጠበቃዋ መሬም ነች። ዳኛው እንዲህ አሉ። የፍርድ ቤቱን ሰዓት ማስተጓጎልና የውሳኔ ስርዓቱን ማወቅ እንደሚያስቀጣሽ? አታውቂም አሏት። ማርያምም አውቃለሁ አውቃለሁ የተከበሩ ፍርድ ቤት አውቃለሁ። ነገር ግን እኛ አንዳችንም በሌለንበት በአንድ ወገን ብቻ ታይቶ ፍርድ ቢሰጥ ለእርሱም የታዛቢ እንጂ ፍትሐዊ ፍርድ መሆን አይችልም። ያጠናከርኩትን ሙሉ መረጃ እኮ መልሽ ማግኘት ስላልቻልኩኝ። እንዴ አዲስ ያጠናከርኩኝን እያጠናከርኩኝ ነው ከዛሬ ጠዋት ጀምሮ እስካሁን ሰዓት የፈጀብኝ፣ አለችና ጠበቃው መስፍንን ክፉኛ በግልምጫ አንስታ አፈረጠችው። እሱም ስራውን ስለሚያውቅ አንገቱን አቀረቀረ። ግን የአሸናፊነት ስሜት ተሰምቶታል፣ ምክንያቱም እሷ መጣች እንጂ ምስክሮቹ የሉም። ዳኛውም እንዲህ አላት፦ መልካም ወይዘሮ መሪም ያንቺን ንግግር አሁን ማስረጃዎችሽንም ሆነ ያጠናከርሻቸውን ነገሮች አሁን ለማዳመጥ ጊዜ አይኖረንም። ምክንያቱም በባለፈው ጊዜ ያመጣሻቸውን ክሶች በሙሉ አዳምጠናል። ዛሬ እኮ የቀጠሮ ነው ያንቺን ተጨማሪ ክሶች ለማድመጥ ሳይሆን በነበሩ ክሶች ላይ ምስክሮችን ለመስማት ነው አሏት። መሬምም እኮ እኮ ይኸው የያስኳት መረጃዎች መረጃዎችና ምስክሮችንም ማድመጥ ይችላሉ አለች። ዳኛው ወይዘሮ መሪም እኔ ነኝ ወይስ አንቺ ነሽ አይናችን ላይ ችግር ያለው? ምስክሮችሽ እኮ የሉም አርባት። መሪም ደነገጠች። አራሉ አሉ ይኸው አሉ አለችና የፍርድ ቤቱን ሙሉ አዳራሽ ባይኗ ትፈልግ ጀመር። የምታውቀው አንድም የለም። እነ እማ እነ ማሜ፣ ዶክተር ያሬድ፣ አህመድ አንዳቸውንም ማግኘት አልቻለችም። በድንጋጤ በላብ ድጋሚ ተቀመጠች። መጨረሻ ብቻዋን እንዳለች ስትመለከት ወደ አባቷ ወደ ጋሻ አክመል አስተዋለች። ጋሻ አክመልም በአይናቸው አይዞሽ አሏት። ትንሽ ጽናት ሆናት፣ ግን አይናቸው እንባ አቅሯል፣ እልህ ተናንቋል። ፊቷ በርበሬ መስሏል። የምታደርገውን አጣች። የኤልያስን ሽፍጥና መሰሪነት ይበልጥ ጠላችሁ። ምን እንደምታደርግ ግራ ገብቷታል። እባካችሁን የት ነው ያላችሁት? በሚል የልመና አይን አዳራሹም ባይኗ ከቃኘች በኋላ ተሸነፈች። በእጇ ላይ የያዘችውን የማስረጃ ፋይል ጠረጴዛው ላይ ወረወረችው። ውድና የተከበሯችሁ የቻናሌ ቤተሰቦች ክፍል 39 እዚህ ድረስ አንብቤላችኋለሁ። ቀጣይ ክፍል አለው፣ ከክፍል አርባ ጋር የማቀርብላችሁ ይሆናል። በጣም ውስብስብ ያለና የሚያስጨንቅ ታሪክ ነው። የእውነት ያው እንግዲህ የተንተባተብኩ ነው የሚያነበው እንጂ በደንብ አድርጎ ላነበበው ሰው በጣም ነው የሚያሳዝነው። በምክንያቱም አህመድ እና መሬም እንዳይገናኙ ይሄ ኤልያስ የሚባለው ሰውዬ በጣም አስቸጋሪ ሆኖባቸዋልና እሱ ነው በመካከላቸው አሁን እንድራራቁ እያደረጋቸው ያለው። አሁን ደግሞ ክስ ቦታ ላይ ደርሰዋል፣ ፍርድ ቤት ላይ ግን ምስክሮቹ አልመጡላችሁም እየተባሉ ነውና እስኪ ክፍል አርባ ላይ እንግዲህ የመጨረሻው ክፍል ነው ምን ይሆናል የሚለውን አብረን የምናይ ይሆናል። ከተመቻችሁ ላይክ ሽር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።